የገልፍ ሀገራት ከቅርብ ጊዜያት ወዲህ በዓለም አቀፍ ደረጃ የተጽዕኖ አድማሳቸውን እያሰፉ መጥተዋል። ዓለም ላይ እጅግ አደገኛ ቀውሶችን የደቀኑ ለበርካቶችም ሞት ምክንያት የሆኑ ጦርነቶችን ለማስቆም የሚደረጉ ድርድሮችን በማሸማገሉ ረገድ ከፍተኛ ሚናን እየተጫወቱ ነው። የዲፕሎማቲክ ተጽዕኖቸውን ከፍ እያደረጉ የሚገኙት ሀገራቱ አሁን ደግሞ ለዓለማችን ከፍተኛ ስጋት የደቀነውን የኢራንን የኒውክሊየር ፕሮግራም ውዝግብ ለመፍታት እንቅስቃሴ ላይ ናቸው። ዋሽንግተንና ቴህራን በኦማን አማካኝነት እየተደራደሩ ነው። በመጪው ቅዳሜ ዕለትም ሶስተኛ ዙር ድርድር በሁለቱ ሀገራት መካከል በኦማን እንዲደረግ ቀጠሮ ተይዘውለታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የኒውክሊየር ፕሮግራም ዙሪያ አዲስ ስምምነት ላይ መድረስ አለብን እያሉ ነው። ይህ የማይሆን ከሆነ ደግሞ ቴህራን ወታደራዊ እርምጃ ጭምር ሊከተላት ይችላል ሲሉ ትራምፕ አስታውቀዋል። ትራምፕ ስምምነት ላይ የማይደረስ ከሆነ ኢራን በቦምብ እንደምትደበደብ ሲናገሩ የኢራን ሰዎች በበኩላቸው በእንደዚህ አይነት እዛቻ ውስጥ ተኩኖ የሚደረስ ስምምነት የለም እያሉ ነው። የዋሽንግተን ሰዎች እንደሚያምኑት ከሆነ የኢራን የኒውክሊየር ፕሮግራም የኒውክሊየር መሳሪያ ማምረትን ግቡ ያደረገ ነው። የቴራን ሰዎች በበኩላቸው ይህ አይዋጥላቸውም። እነሱ ደጋግሞ እንዳሉት የኒውክሊየር መርሃ ግብራቸው ሰላማዊ ጥቅምን ታሳቢ ያደረገ ነው። በዚህ ሁሉ መሀል ታዲያ የኦማኑ መሪ ሱልጣን ሀይታም ቢን ታሪቅ አል ሰይድ በሞስኮ ጉብኝት አድርገዋል። በዚያም ከፕሬዚዳንት ቭላዲሚር ፑቲን ጋር በሁለቱ ሀገራት መካከል እየተደረገ ባለው ድርድር ዙሪያ ተወያይተዋል። የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ እንዳሉት በአሜሪካና ኢራን ተወካዮች መካከል እየተደረገ ያለው ድርድር ምን ደረጃ ላይ እንዳለ ውይይት ተደርጎበታል። እሳቸው እንዳሉት ሩሲያ ከኢራናውያን ወዳጆቿ ጋር በድርድሩ ዙሪያ በቅርበት እየተመካከረች ነው። እገዛ በሚያሻቸው ወቅትም ልታግዛቸው ዝግጁ ናት። መረጃዎች እንደሚጠቁሙት ከምዕራቡ ዓለም ሀገራት ጋር ሻካራ ሸካራ ግንኙነት ያላቸው ሩሲያና ኢራን የእርስ በርስ ግንኙነታቸውን እያጠናከሩ መጥተዋል። በወራ ጥርም የስትራቴጂክ አጋርነት ስምምነትን ተፈራርመዋል። ፑቲንና መንግሥታቸው ከትራምፕ አስተዳደር ጋር ያለውን ግንኙነት የሚያሻሽሉ እንቅስቃሴዎችንም እያደረገ ይገኛል። ትራምፕም ቢሆኑ ባለፉት ጊዜያት ይህንኑ የሚፈልጉ ይመስላሉም። በእነዚህ ምክንያቶችም ሩሲያ በዋሽንግተንና ቴህራን መካከል በኒውክሊየር ዙሪያ ከስምምነት ላይ ይደረስ ዘንድ ቁልፍ ሚናን ትጫወታለች ተብሎ ይጠበቃል። አልጀዚራ በዘገባው እንደጠቆመው ከሆነ ትራምፕ በመጀመሪያ የስልጣን ዘመናቸው ቀደው የጣሉት የ2015 የኒውክሌር ስምምነት ድርድር ወቅትም ሞስኮ አንዷ ፈራሚ ነበረች። ባለፈው ሳምንት የኢራኑ ውጭ ጉዳይ ሚኒስትር ሞስኮ በተገኙ ጊዜ እንዳሉትም ቴህራን ወዳጆቿ ከሆኑት ሩሲያና ቻይና ጋር ከኒውክሌር ጋር በተያያዙ ጉዳዮች ዙሪያ ሁሌም በቅርበት ትመክራለች። ከዩክሬን ጋር ከባድ ውጊያ ላይ ያለችው ሞስኮ በዚህ ጦርነት ምክንያት ከምዕራቡ ዓለም ጋር ውጥረት ውስጥ ነው ያለችውም በምዕራባውያኑ ተደራራ አካባቢ ማዕቀቦች የተጣሉባት ሩሲያ ፊቷን ወደ እስያ፣ አፍሪካና አረብ ሀገራትም አዙራለች። የኦማኑ መሪ በሞስኮ ጉብኝትን ሲያደርጉ ፑቲን ከአረቡ ዓለም መሪዎች ጋር ለመምከር እቅድ እንዳላቸውም ይፋ አድርገዋል። ኦማንም በዚህ ጉባኤ ላይ ትገኝ ዘንድ ጋብዘዋታል። በዚህ ዓመት በሩሲያና አረብ ሀገራት መካከል ጉባኤ ለማካሄድ እቅድ ይዘናል። በአረቡ ዓለም ያሉ ወዳጆቻችን ይህንን ሀሳብ ይደግፉታል። ጊዜ ካለዎት እርሶም በዚህ ጉባኤ ላይ ቢገኙ ደስ ይለናል። የኦማንና ሩሲያ መሪዎች ሁለቱ ሀገራት የእርስ በርስ ግንኙነታቸውን በሚያጠናክሩበት ዙሪያ መምከራቸውም ተሰምቷል። ታስ እንደዘገበው የሁለቱም ሀገራት ልዑካን ሀገራቱ ትብብራቸውን ማጠናከር የሚችሉባቸውን ሰነዶች ፈርመዋል። በትራንስፖርት ዘርፍ መተባበር የሚችሉበትን የመግባቢያ ሰነድ ስምምነት ፈርመዋል። ከዚህ በተጨማሪ ሕገወጥ የገንዘብ ዝውውርንና ሽብርተኝነትን በገንዘብ መደገፍን ለመከላከል የሚያስችሉ ስምምነቶችን ፈርመዋል። በአሳ ልማት ዘርፍም እንዲሁ ሩሲያና ኦማን ሊተባበሩ የመግባቢያ ሰነድ ተፈራርመዋል።